በዚህ በታላቁ በመስቀል አደባባይ በዓሉ እየተከበረ ነው። የተለያዩ እንግዶችን ስለ በዓሉ ታላቅነት እያነጋገርን ነው። አሁን በዚህ በጎኔ የምታያቸው መላከ ፀሐይ ጸዳሉ ነጋሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቴሌቪዥን መርሃ ግብር የአስተዳደር ዋና ኃላፊ ናቸው። ከእሳቸው ጋር ቆይታ እናደርጋለን እንድትከታተሉን በአክብሮት እንጋብዛለን። የተወደዱ መልአከ ፀሐይ እንግዲህ ዛሬ በ2018 ዓ.ም በሚከበረው የመስቀል ደመራ በዓል ላይ ያው ተገኝተው በዓሉን እየተከታተሉም እያስተባበሩም ነው እና ያሉት እንደው በአጠቃላይ የዚህን የበዓሉን ድባብ እንዴት ይገልጹታል በጣም ጥሩ ይህ በዓል እንግዲህ መስቀል መልዕልተ ሁሉ ነገር ያድነነ እምጸር ብሎ ቅዱስ ያሬድ እንደተናገረው መስቀል ሁሉ ነገራችን ነው መስቀል በምድር ሰላም ፍቅር፣ በረከት፣ አንድነት የምናገኝበት በሰማይ ደግሞ መንግሥቱን የምንወርስበት ታላቁ ሁሉ ነገራችን ነው። ከታላቁ ጠላታችን ጥንተ ጠላታችን ዲያብሎስ ነፃ የወጣንበት ነው መስቀል። ስለዚህ መስቀል ሁሉ ነገራችን ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ከልዩ ልዩ ከምታከብረው አብይ በዓላት መካከል አንዱ ታላቁ መስቀል ነው መስቀል። ለዚህም ነው ቅዱስ ያሬድ መስቀል መልዕልተ ኵሉ ነገር ያድኅነነ እምጸር ያለው። መስቀል ሁሉ ነገራችን ነው። ከጠላቶቻችንም እንድንበታለን ያለው እና መስቀል ሁሉ ነገራችን ነው ማለት ነው። ስለዚህ ከሁሉ በላይ ሁሉ ነገራችን የሆነውን መስቀል በዓል ስናከብር ይህ መስቀል የሰላም ምልክት፣ መስቀል የአንድነት ምልክት፣ መስቀል ቤዛ፣ መስቀል መድኃኒት የሆነውን መስቀል ስናከብር፣ እኛ ደግሞ በፍቅር በሰላም በአንድነት የወደቁትን በማንሳት የተጣሉትን በማስታረቅ የራቁትን በማቅረብ በመስቀሉ ነው ርቀን የነበረውን ያቀረበን። በመስቀሉ ነው ወድቀን የነበረውን ያነሳን። ተራቁተን የለበረውን የለበስንበት በመስቀሉ ነው። ስለዚህ መስቀልን ስናከብር የወደቁትን ማንሳት፣ የተራቡትን ማብላት፣ የተራቆቱትን ማልበስ፣ ይህ ክርስቲያናዊ ግዴታ ነው ማለት ነው። ይህንን ሳናደርግ መስቀሉን እናከብራለን ብንል ሞኝነት ነው ማለት ነው። ስለዚህ መስቀል ሁሉ ነገራችን ነው ማለት ነው። እንግዳችን ራሳቸው ስማቸውን ያስተዋውቃሉ። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ልትቆዩ በአክብሮት እንጋብዛለን። መስቀል ኃይልነ መስቀል መምህር አስቻለው ከበደ እባላለሁ። በጣም አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ሥላሴ መንፈሳዊ ኮሌጅ ተመርቄ ቤተክርስቲያንን ሳገለግል ቆየሁ። አሁን ደግሞ በውጭ ጉዳይ ሚኒስቴር ዲፕሎማት ሆኜ ተልኬ ለአራት አመት በጀርመን አገልግዬ ነው የተመለስኩት። መምህር አስቻለው እንግዲህ በዘንድሮ 2018 ዓ ም የመስቀል ደመራ በዓል እየተከበረ ነው። በዚህ ላይ ደግሞ እድሉ ገጥሞ ተገኝተሃልና የበዓሉን ድባብ እንዴት አየው? አሜን እንኳን ለብርሃነ መስቀሉ አደረሰን አደረሳችሁ። ላለው በዓሉ በጣም ይለያል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዓለም ብርሃን ናት፣ የአገራችንም ውበት ናት። በጣም ውበቷ ሳይቀንስ ሳይጎድል ጸጋዋ ጨምሮ በጣም በልዩ ድባብ በእውነት የካህናቱ ዝማሬ እንደ ድርቡ አገልግሎቱ ከብፁዕ ወቅዱስ አባታችን ጸሎተ ቡራኬ ጀምሮ በጣም ብዙ የኤምባሲ ዲፕሎማቶችን አምባሳደሮችን እያየውኝ ነው። የመንግስት የስራ ኃላፊዎች የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤን እያየውኝ ነው። በጣም የሚደንቅ ነው እና በዓሉ ምንም ሳይጎልበት እኔ ከአምስት አመት በኋላ ነው እንግዲህ በዚህ በመስቀል አደባባይ ተገኝቼ ያከበርኩት በዓሉ ድምቀት ጨምሮ ጸጋው በስቶ በደንብ በልዩ ሁኔታ እየተከበረ እንደሆነ ነው ያገኘሁት። መላከ ጸሐይ፣ እንደሚታወቀው መስቀል ባህላዊ እሴት አለው፣ ኢኮኖሚያዊ እሴት አለው፣ ሃይማኖታዊ እሴት አለው። ከዚህ አንጻር እንዴት ይገልጹታል? መስቀል እንግዲህ ማህበራዊ እሴት አለው ሲባል፣ መስቀል ኢኮኖሚያዊ እሴት አለው ሲባል፣ መስቀል በተለይ ዓለም አቀፍ ኢንተርናሽናል በዓል ነው። በዩኒስኮ በማይዳሰሱ ቅርሶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ካስመዘገበቻቸው አንዱ መስቀል ነው መስቀል ስለዚህ ይህ መስቀል ልዩ ልዩ ሃይማኖቱ ተከታይ ያልሆኑ ሁሉ መጥተው ያከብሩታል ማለት ነው። እንደሚታወቀው ሊቃውንቱ ይዘምራሉ፣ ሰንበት መዘምራን ይዘምራሉ፣ ምእመናኑ ነጭ ለብሰው ልዩ ነው መጥተው ያከብራሉ። ስለዚህ ቅዱስ ያሬድ እንዳለው ቅድም እንዳልኩት መስቀል ሁሉ ነገራችን ነው። መስቀል ደግሞ ከሁሉ በላይ ነው። ስለዚህ መስቀልን ስናከብር ሁሉ ነገራችን ነው። በመስቀል ያላገኘነው ነገር የለም። በመስቀል ነው ሁሉ ነገር የተፈጸመ። ጌታም ተፈጸመ ያለው በመስቀል ላይ ሆኖ ነው። ስለዚህ የፍቅር ምልክት፣ የሰላም ምልክት፣ የአንድነት ምልክት የሆነው መስቀል ስናከብር ልዩ ትርጉም አለው ማለት ነው። መላከፃይ ነው። መጨረሻ ላይ የሚያስተላልፉት መልእክት? የማስተላልፈው የምፈልገው ነገር ቢኖር መስቀልን ስናከብረው መስቀል ማለት ፍቅር ነው፣ መስቀል ማለት ሰላም ነው፣ መስቀል ማለት አንድነት ነው። ፍቅር የሆነውን መስቀል ስናከብር እኛ ፍቅር መሆን ይጠበቅብናል። አንድነት የሆነውን መስቀል ስናከብር አንድ መሆን ይጠበቅብናል። አሁን ዓለማችን በዘር በቋንቋ፣ በልዩነት ተለያይቶ ነው ያለው። መስቀል ግን ለሁሉም መቀራኔው ነው። መስቀል ላይ የተሰቀለው ደሙን ያፈሰሰው ሥጋውን የቀረሰው በመስቀል ላይ ለሁላችንም ነው። ስለዚህ ለሁላችን የሆነውን መስቀል ስናከብር ከመለያየት ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርን አንድ አድርገን ልናከብረው ይገባል ማለት እፈልጋለሁ። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ

ምንድን ነው የምንማረው? በባህላዊ የሚሆን በኢኮኖሚ የሚሆን በመላው በአጠቃላይ በቤተክርስቲያናችን በሀገራችን ሴቶች ላይ ምን እንማራለን? አዎ አመሰግናለሁ። ትልቁ መስቀል ማትረፍ ነው። መስቀል ትርፍ የተገኘበት ነው። በረከት የተገኘበት ነው። ስጦታ የተገኘበት ነው። ትልቁን ስጦታ ድል አድርጎ የተሸለምንበት ስለሆነ መስቀል ሁሉም ነገር ነው። መስቀል ሃይማኖታዊ ትሩፋቱ ሃይማኖታዊ በረከቱ ሰይጣንን እንድል አድርጎ እኛን የእግዚአብሔር ልጆች ነጻ ወጥተን ወደ ቀደመ ወገነት መንግስተ ሰሚያት የገባንበት ነውና ይሄ ሁሉ መነሻ በማድረግ ደግሞ መስቀል ብርሃን አለው። የብርሃኑ ነጸብራቅ ደግሞ ለሀገርም ተርፎ እያየን ያለ ነው። በዚህ ሰዓት መስቀሉን ለማክበር ከተለያየ ቦታ የመጡ ብዙ የውጭ ሀገር ዜጎች አሉ። በውጭ ምንዛሪ በማስገኘት በቱሪዝም ዘርፍ ሀገራችንን በማስተዋወቅ ፓብሊክ ዲፕሎማሲ በመስራትም ጭምር የዚህ የመስቀሉ ብርሃን እንግዲህ ከመስቀሉ ብርሃን ይፈነጥቃልና የዛ የብርሃኑ ፍንጣቄ ከሃይማኖትም አርፎ አልፎ ለሀገርም ተርፏል ነው የሚለውና ብርሃኑ ሁሉን ሰውስቦ ወደ ብርሃን የማይመጣ የለም ከጨለማ ያለው ሁሉ ወደ ብርሃን ሰብሰብ ይላልና ብርሃን ወደ ሆነችው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመስቀሉ ሳቢነት እየተሰበሰቡ እንደሆነ ነው የማየውና የመስቀል ጥቅሙ ፋይዳው ብዙ ነው። ለስም አጠራሩ ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቁን ስጦታ የሰጠን ሕይወትን የሰጠን በመስቀል ነው። መቤታችን ቅድስት ድንግል ማርያምን የሰጠን በመስቀል ነው። በመስቀሉ ራሱ መስቀልን ሰጥቶናል እና በመስቀሉ ደግሞ ከሁሉ በላይ የሆነውን እሱን ራሱን ሰጥቶናል እና ይሄ ሁሉ የመስቀል ትሩፋት ነው። ልንጠቀምበት ያስፈልጋል። በመስቀሉ ቃል በመስቀሉ ፍቅር መኖር ያስፈልጋል። አንዳንድ ጊዜ ጥቅሙ ሲኖሩበት ነው እና ይህንን ሁሉ ሊያውቅበት ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውብ የሆነ የፍቅር መስቀል ነው ያለ ነው እና እንጠቀምበት፣ እንኖርበት እላለሁ። መስቀል ኃይልነ፣ መስቀል ስንነ፣ መስቀል ቤዛነ ልጽልዛኒመኒት አመነ፣ በዚህ በመስቀል አደባባይ የምናደርገው ዝግጅት አሁንም እንደቀጠለ ነው። በዚህ በጎኔ አንድ ወንድምና አንድ እህት ይዘን ቀርበናል። ወንድማችንና እህታችን የ ባለትዳሮች ወይም ደግሞ የትዳር ጓደኛሞች ናቸው። ስማቸውን አስተዋውቀውን ስለ በዓሉ ገጽታ አንዳንድ ነገሮች ይሉናልና፣ ወንድማችን። ስሜ የሸዋስ ማሞ እባላለሁ። በዚሁ በአዲስ አበባ ነው የምኖረው። እኔም ስሜ ህሊና ወርቁ ይባላል። እዚሁ አዲስ አበባ ኗሪ ነኝ። በጣም እናመሰግናለን። ቅድምም ልጃችሁን የእናንተ ፍሬ የሆነችውን ህጻን ልጅ ኢንተርቪ አድርገናል እና አሁን ደግሞ ያው መልካም ዛፍ መልካም ፍሬ ያፈራል እንደሚባለው በዛፉም ጀምር ብለን ነው። በዓሉን እንዴት ተመለከታችሁ? በዓሉ ያው እንደሚታወቀው እንኳን ለእኛ ለኢትዮጵያውያን አደለም በዓለም ለሚኖሩ ለሌሎች ጦርነት ያላቸውና ሌላ ሀገር ለሚኖሩ ሰዎች ሁሉ በዓሉ በጣም ትልቅ በዓል ነው። ኢትዮጵያውያንን በትልቅ በመልካም ጎኑ ሊያስጠራ የሚችል በዓል ነው እና የመስቀልም በዓል መሆኑ ደግሞ ያው መስቀል ከክርስትና ጋር ያለው ቁርኝትም ይታወቃል። ስለዚህ መስቀል ትልቅ በዓላችን ነው። ምን ወደው በዓላችን ነው። በዚህ በመገኘታችን በየዓመቱ በጣም ደስ ይለናል ልጆቻችን ሁሉ ይዘን ነው የምንገኘው። እንግዲህ እግዚአብሔር ለሀገራችን ሰላም፣ ሸርነት፣ ምሕረት እንዲያደርግ እንመኛለን። አመሰግናለሁ። እሺ፣ እህታችን። ስሜ ህሊና ወርቁ ይባላል። በዓሉን እንዴት አየሽው? ያ በዓሉ ትልቅ ሃይማኖታዊ በዓላችን ነው። የኢትዮጵያን ቤተክርስቲያን በዓለም መድረክ በሰፊ የሚያስተዋውቅ ትልቁ በዓላችን ነው በየአመቱ ያው እዚህ በመገኘት በ- በአማረ መልኩ በዓላችንን ስናከብር የቤተክርስቲያናችንን ስርዓት ለቅዱስ መስቀል ያለንን ክብር ከመግለጽን ባሻገር ቤተክርስቲያናችንን በአለም መድረክ ስሟን የምናስጠራበት ያላትን ትልቅ ሀብት የምናሳይበት በዓል ስለሆነ ያው ደስ ብሎን ነው እየመጣን የምናከብረው ለማለት ነው። ከዚህ በዓል ምን እንማራለን ወንድማችን? ከዚህ በዓል ብዙ ነገር እንማራለን። ልዩነትን በአንድነት እንማራለን። ለመስቀል የተደረገውን ሕብረት ለመስቀል የተደረገውን ውጣ ውረድ እንማርበታለን እና አንድነትን፣ ፍቅርን፣ መዋደድን እንማርበታለን እና ጌታችን እስከዚህ በዓል ምን እንማራለን? ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ለሰው ልጅ ያለውን ፍቅር የገለጸበትን ዘላለማዊ ሕይወት ያገኘንበትን በዓል እናስባለን ስለዚህ መስቀሉን ስናከብር የአምላካችንን ፍቅር የሰው ልጅ ያገኘውን ድህነት እናስባለን ይሄንን ሁልጊዜ እንማርበታለን እናስታውሰዋለን አመሰግናለን መልካም በዓል ይሁንላችሁ መስቀል ኃይልነ መስቀል ጽንዕነ መስቀል ሚዛነ መስቀል ኃይልነ መስቀል ጽንዕነ